እሷን ብዬ ቁጭ ብዬ ቴክስት እኔ ምናልባት አብዛኞቻችሁ ተገርማችሁ ሊሆን ይችላል፣ ለምንም ብላችሁ ጥያቄ ፈጥሮባችሁ ሊሆን ይችላል። በዚህ ዙሪያ ስላላወራሁኝ ሳላየው ሳልሰማው ቀርቼ አይደለም። በሰዓቱ ሰምቼዋለሁም አይቼዋለሁኝም። ነገር ግን ያው ትናንትም ቪዲዮ ሰርቼዋለሁኝ ግን ዝም ብዬ ባላየ ሙድ ያለፍኩት። የሆነ ሀሳብ ብሰጥ እንደ መጥፎ ነው የምታዩት። ምክንያቱም ሰው በጎ ነገር ሲያወራ ሁሌም እንደ መጥፎ የምታዩ ሰዎች አላችሁ። ለማንኛውም ግን እስቲ ዛሬ የሆነ ነገር ማለት ፈለግኩኝ። ይሄን ነገር ደግሞ በመጥፎ ነገር እንዳታዩት ሀሳብ መስጠት ስላለብኝ ነው። ሚዲያ ላይ የወጣ ነገር ነው። ሚዲያ ላይ ያለ ነገር ነው። ሚዲያ ላይ ብሩኬና ሀይሚ ሀሳባቸውን ሼር የሚያደርጉልን ሀሳብ እንድንሰጣቸው ነው። ሀሳባቸውን እንድንጋራቸው ስለሚፈልጉ ነው። እኔ ደግሞ በመልካም ጎን የተረደውትኝንና አንድ ዛሬ የመሰለኝን ነገር መናገር ፈልጋለሁኝ። እንግዲህ ትናንትና ብሩኬ ቪዲዮ እየሰራ በዛ መሀል ደግሞ የሆነ ቴክስት የባለፈችዋ ፍቅረኛው ልካለት ነበረ። ሰላም፣ ሰላም ጤና ይስጥልኝ። ሰላማችሁ ይብዛልኝ። የኔ ውድ ዩቱብ ቻናል ተከታታዮች ውዶቼ፣ ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። አሳብ አስተያየት ደግሞ በኮመንት አስቀምጡ። በአክብሮት ስጠይቃችሁ ግን ማለት ነው፣ ቪዲዮን ሳታዳምጡ ኮመንት ባትጽፉልኝ ደስ ይለኛል። ምክንያቱም ሀሳቧ ምንድን ነው ብላችሁ ተረዱ። አብዛኛውን ጊዜ መግቢያውን አይታችሁ ኮመንት የምትጽፉ ሰዎች ለስድብ የምትሮጡ ሰዎች አላችሁ። ከስድብ ግን ቅን የሆነ ነገር አሳባችሁን ሸር ብታደርጉ፣ በአሳብ ሁሉም ነገር ይፈታል፣ በመነጋገር ይፈታል ብዬ እኔ ደግሞ በመነጋገር እማመን ሰው ነኝ። ወደ መጣሁበት ጉዳይ ልለፍላችሁ። ትናንትና ላይ እንግዲህ ትናንትና ላይ ብቻ አይደለም፣ ብሩኬን ከሰሞኑ ብሩኬንና ሃይሚን ከሰሞኑ እያጨቃጨቃቸው ያለ ጉዳይ አለ፣ ያላስማማቸው ጉዳይ አለ። እሱ ምንድን ነው? የብሩኬ የድሮ ፍቅረኛ ነው፣ የብሩኬ ያለፈ ፍቅረኛ ነች። አሁን ላይ መታ ብሩኬንና ሃይሚን ህይወት ለመበጥበጥ የምታደርገው ነገር በጣም ለእኔ ግራ አጋብቶኛል ነገር ግን ደግሞ አሁን ትናንትና ላይ በቪዲዮ መሀል በቀረጣ መሀል ቴክስት ገባ ብሩኬ ስልክ ላይ ይህንን ሀሳብ ምናልባት ይህ ሀሳብ እናንተ ጋር ሊኖር ይችላል አሁንን የምነግራችሁ ማለት ነው ብሩኬ በቅድሚያ ይቺ ያለፈ ሴት ናት አደለ ያለፈ ታሪክ ነው አደለ ያለፈ ከሆነች እንዴት እስከ ዛሬ ድረስ ስልኳ አንተ ስልክ ላይ ሊኖር ቻለ ካለስ ካልፈለግካት ከእሷ ምንም ጓደኝነትንም እህትነትንም ካልፈለክ ለምን ብሎክ አታረጋትም? አሁን እኔ በደፈነው ሃይሚ አንቺ ብቻ ብሎክ አድርጊ ማለት ይከብዳል። ዋናው አንተ ነሃ፣ ሴክቱ ማለት ነው። ስለዚህ አንተ ብሎክ ስታደርጋት አንተ ፊት ስስነሳት ሃይሚ ደግሞ ፊት ትነሳታለይ፣ ብሎክ ታደርጋታለች። ሃይሚ ምንም የምታደርገው ነገር የለም። አንተ ከፈለክ፣ አንተ ጋ ፍላጎቱ ካለ ሃይሚ የፈለገችውን ነገር ብትንጣጣ፣ ብትጮህ፣ ብታለቅስ፣ ብትወርቅ፣ ብትነሳ፣ ሙሉ ፍላጎቱ አንተ ጋ ካለ ሃይሚ ልትፈተው አትችልም። ብሩኬ፣ እውነት አንተ ከሃይሚ ጋራ ሰላም መፍጠር ከፈለክ ሴት ልጅ ነን። ሴቶች እኛ ሴቶች ሁላችሁም አፍቅራችሁ ፍቅረኛ ካላችሁ ህይወትን ካያችሁት ያኔ ነው የምትረዱት። ምንድን ነው እዚህ ጋር የሚፈጠረው ነገር ያበሳጫል ወይስ አያበሳጭም? እናንተ አሁን ላይ ፍቅረኛችሁ ከሌላ ሴት ጋራ ቢያወራ ከባለፈችው ፍቅረኛው ጋራ ቢያወራ፣ ቴክስት ቢጻጻፍ ምን ስሜት ይሰማችኋል? ለእናንተ እዚህን ጥያቄ ለእናንተ ላስቀምጥላችሁ። ደስ ይላችኋል? እንደ ሴት ቆም ብላችሁ ስታስቡት፣ እኔ ደስ አይለኝም። ደስ አይለኝም ካልሆነ ለዛች ሴት የሚፈልጋት ከሆነ በንግግር እንነጋገርና እተዋለውኝ ይኑር ከእሷ ጋ ማለት ነው። በቀላሉ ግን አልተውም። ለምን ዋጋ ከፍያ ያለው የሰጠኝ ተስፋ የሚባል ነገር አለ ውዶቼ። በዚህ ምድር ላይ ምን እንደሚጎዳት ታውቃላችሁ? ሰዎች ተስፋን ሰጥተው ተስፋ የሰጡንን ተስፋ ሲነጥቁን በጣም ህመም አለው። እና ብሩኬ አሁን በቀላሉ ከሀይሚ ጋራ የማያጨቃጭቃችሁ ነገር እንዲፈጠር እንደገና ደግሞ ነገሮቹ እንዲፈቱ ከፈለግ፣ ልይቷን ከስልክ ላይ ድምጥማጧን አጥፋት፣ ብሎክ አድርጋት። አለቀ። ይሄ ሰላም ይፈጠራል ብሎክ ስታደረጋት። ነገር ግን ደግሞ አንድ የተሰማኝ ስሜት አለ። ሌላኛው ምን መሰላችሁ? ብሩኬ እኛም ፕራንክ እያደረገ ሊሆንም ይችላል። ለምን ብትሉ፣ ለምን የሀሳብ መጣልሽ ካላችሁኝ፣ ቴክስቱን አየው። አታርፊም አለ። ሳቀ። እሷ ነች። የሌሊት ጊዜ ይፈልጋ ነው ምናምን አለ፣ ብቻ ሳቀ። አንድ ሰው ገር ፍሬንድ እያለች ገር ፍሬንድ ቤት ተቀምጦ ከባለፈችዋ ችካ ተጻጥፎ እንደዚህ የስቆ ቴክስት የሚመልስ ይመስላችኋል? ይህ እኮ የሚያሳየው ለዛች አሁን ላለችዋ ሴት ምንም አይነት ቦታ እንደሌለውና ምንም አይነት ፍቅር እንደሌለው ነው የሚያሳየው። ይሄ ቪዲዮ ደግሞ ሀይኒ ታየዋለች አይደለም። ቪዲዮ ከተፖሰተ በኋላ ታየዋለ በሰዓቱም ባታየውም። ስለዚህ ብሩኬ ዚጋ ፕራንክም ሊያደርገን ይችላል። ፕራንክ ካልሆነ ነገርየ እውነት ስሬስ ከሆነ ብሩኬ እውነት ልጅቷን ማትፈልጋት ከሆነ ጓደኝነት፣ ያው በፍቅርም ባይሆን በእህትነት በወንድምነት ይሄንን ካልፈለግከው ከስልክ ላይ ብሎ ካርጋት፣ ያ ደግሞ ለሃይሚ ሰላምን ይፈጥርላታል። ይሄ የግል አሳቤ ነው ማለት ነው። ኦ ብሩኬ በእርግጥ እኮ ብሩኬ ለዚህ ለሴት ልጅ ክብር አለው። በእርግጥ ለሴት ልጅ ክብር ያለው ወንድ ዘሎ ሴት ልጅ ለማስቀየም ይከብደዋል። አንድም የተረደውት እንደዛ ነው ብሩኬ ጋር ማለት ነው እና ትቀየማለ ብለህ ደግሞ ሁሉ ቦታ ይቀየማል። የሚቀየሙበትንና የማይቀየሙበትን ቦታ የምታስቀይምበትና የማታስቀይምበትን ቦታ ደግሞ ብሩኬ እዚ ምን መሰለ አሁን እኔ ሰላሳ ጊዜ ትቀየማለች ብለክ፣ ለእኔ አንተን እየጎደው ዝም ብለ ማለፍ የለብህም። እኔ ማነኝ? እኔ እኮ ከአንተ ጋር ቀጣይ ህይወት አይደለም ምኖረው። ይቺ ሴትም ቀጣይ አይደለም ከአንተ ጋር የምትኖረው ከአንተ ጋር የምትኖረው፣ አሁን ከአንተ ጋር ያለችዋ ሴት ብቻ ነች። ስለዚህ የበለጠ ቦታን ነው የምሰጠው፣ ለየቷ ነው አሁን ላለችዋ። ያ ያለፈ ነው ፋስት ነው ያአልፏል። ስለዚህ ያለፈው አልፏል በቃ አሁን እዚ ጋር አንተ በካሜ በቀረጣ መሀል ቴክስት የምትልክልክ ከሆነ ሰዓት ጠብቃ ስትበላ ስትጠጣ ከሃይሚ ጋር ቴክስት የሚላክልክ ከሆነ ያ ሃይሚን እየጎረበጣት፣ እንዴት ነው የምትቀጥሉት? እንዴትስ ልትስማሙት ትችላላችሁ? አሁን ሴት ልጅ ናት ሃይሚ። ብትቀናም እኮ ያምርባታል። የቀናችሁ ደግሞ ደስ ይላል። አንተ ስለምትወድ ስለምታፈቅር ለአንተ ቦታ ስላላት ነው እንጂ ቦታ ባይኖራት ለምን ከሰላሳ ሴት ጋር አትጻጻፍም? ለምን ከሰላሳ ሴት ጋር አታዋራም? ቦታ ሰጠው ቦታ ሰጥታ ለጭቅጭቅም ልትፈጥር ብለህ የቻለችው ለአንተ ቦታ ስላላት ፍቅር ስላላት ነው። ስለዚህ አሳቡ ችግሩ እንዲፈታ ከፈለግ በቅድሚያ ልይቷን ብሎክ ማድረግ ያለብህ አንተ ነህ። ቀጥሎ ደግሞ ሃይሚ ብሎክ ካረጋታለች፣ ሁለታችሁ ወደ ነበራችሁበት ቦታ ወደ ሰላማዊ ወደ ፍቅራችሁ ትመለሳላችሁ ማለት ነው። ነገር እሳ አንተ ለልይቷ ክብር ስላለክ ማስቀየም ስለማትፈልግ ቴክስት በላከሽ ቁጥር ቴክስት ከላክላት ሴት ናት። ተስፋ ታደርጋለች። እንደገና ምናልባት እኮ አንተን እሷ ትሆናለች የራቀችክ ዛሬ አንተ ሲያምርብህ፣ ዛሬ አምረህ ከሴት ጋራ ስትታይ፣ ዛሬ ደምቀህ ስትታይ እኛ አብዛኞቻችን ሴቶች እንደው ይቅርታ አድርጉልኝና እንደው ለዚህ ንግግሬ መኪና የሚባል ነገር እንወዳለን። መኪና ስለ መንዳት ስለ ጀመርክ መኪና ስላለክ መኪናዋንስ አይታ ቢሆን የመጣችው ጭልፊትስ እስካ ዛሬ የት ነበረች ስለዚህ አንተነህ በቅድሚያ መንቃት ያለብ ብሩኬ ማለት ነው እኔ ይሄ የኔ ወሳኝ የሆነ ሀሳቤ ነው እኔ ከዚህም በላይ ምንም ማለት አልችልም ውዶቼ የእናንተን ሀሳብ ደግሞ በኮመንት አስቀምጡ ምክንያቱም አሁን ብሩኬ እዚህች ጋር እኔ ጨንቆኛል እኔ ደብሮኛል እኔ ወይንም መጥፋት አለብኝ እያለ ነው የሚጠፋው የት ነው እንዴት ለምን ችግርን በንግግር መፍታት እየተቻለ መፍትሄው እጅህ ላይ ሆኖ ብሩኬ ለምን መጥፋት አስፈለገ? መፍትሄው አንድና አንድ ብሎክ ነው። በቃ አለቀ። ብሎክ አድርገ መከላከል። ከዛ ከቀማምዬ ጋር ሰላም ትሆናላችሁ። ወደ ነበራችሁበት ቦታ ትመለሳላችሁ። አንዳንድ ሰዎች ሲፈልጉ ልክ ይጥሏችኋል፣ ሳይፈልጉ ይጥሏችኋል፣ ሲፈልጉ ደግሞ ያነሷችኋል። ይሄ ደግሞ ሰው ነን እኛ እቃ አይደለንም። ሳንፈለግ የምንጣለው፣ ስንፈለግ የምንነሳው፣ እኛ እቃ አይደለንም። ስለዚህ ለእንደነዚህ አይነት ሰዎች መድኃኒት ምንድን ነው? አፍቅረን በልጠን፣ በቃ በልጠን፣ ተውበን፣ አምረን፣ ወልደን፣ ከብደን ነው ማሳየት ያለብን፣ ለእንደነዚህ አይነት አፍቃሪዎች ማለት ነው። ውዶች፣ እንዳትሸወዱ። ይሄንን እኔ በጣም ነው የተማርኩበት። ይሄ የብሩኬንና የሀይሚን አሁን ላይ ያለውን በጣም ተምሬበታለሁ። ይሄ እውነት ከሆነ ብሩኬን ልጅቷን ድምጥማጧን አጥፋት። የምሬን ነው እኔ ይሄን ነው ማለት ነው።